በወርቃማው የሙዚቃ ዘመን ደረቅ አለት ላይ የበቀሉ እጽዋት ከተባለላቸው ድንቅ የሙዚቃ ሙያተኞች ከፊተኞቹ ተርታ ይቀመጣሉ። ገና በእድሜያቸው ማለዳ የ14 ዓመት ታዳጊ ሳሉ የገባቸው ጽናት፣ የሙያ ፍቅርና ታማኝነት የሕይወት ዘመናቸው መርህ ሆኖ የዘለቀ ስንቃቸው ነው። ክላርኔትን በሀገርኛ ለዛ ቃኝተው ኢትዮጵያዊ ዜግነት ያሰጡ ከአምባሰል ፈልቀው በአምባሰል የደመቁ ናቸው። ሙዚቀኛ አቀናባሪ፣ የግጥምና ዜማ ደራሲ እንዲሁም ተዋናይ መርዓዊ ስጦት እርቁ። በአፍላ እድሜው ሙዚቃ ጀመረ። ሲጀምር ክላርኔት አልቶ ማጥናት ጀመረ። ይህንን መሳሪያ ይዞ በሀገራችን እንግዲህ ቅኝቶች አምባሰል ትዝታ፣ ባቲ የመሳሰሉትን አገራዊ የሆኑ ሙዚቃ በዚህ በአውሮፓና አሜሪካ መሳሪያ ጥርት አድርጎ ለኢትዮጵያውያኖች ጆሮ እንዲገባ አድርጎ የሰራ ባለሙያ ነው። አንድ ሙዚቀኛ ኖታ ከጻፈ ኖታ ካነበበ ሚስጥሩን አውቋል ማለት ነው። ስለዚህ የውጭ ዜማ ሆነ የአገር ኢንተርናሽናል መስራት ይችላል። መጽሐፍ ብትገልጩ ብትገልጩ ብትገልጩ ብትገልጩ ሞልሞት ከበዛ አያልቅ ማለት ጋሽ መርዓዊ ማለት ያ ሰው እንዲወጣ የሚፈልግ ራሱን የሚተካው ሳይሆን አገርን የሚወድ አገርን የሚያፍቅር ሰው ሲተካ ይኖር ነው። ሙዚቃ የእውነት ፕሮፌሽናል ነገር እንደሆነ የገባቸው ያንን የገባቸው ነገር ደግሞ እንዳለቅነታቸውም ወይ ደግሞ እንደ ልጅነታችን ወደኛ ለማስተላለፍ ብዙ የሚጥሩ በሞራልም በሀሳብ በጣም የሚደግፉን አባት ነብሮ በጣም የምናከብራቸው ባለሙያ ነበሩ። ለእያንዳንዷ ነገር እውነተኛ ነገር ይፈልጋል ጥርት ያለች ነገር እና ስራ በሚሰራበት ሰዓት እሱ በፍጹም አይምሮ ነው ስራ የሚሰራው። እንደዚህ እንደሌላው ሰው ብለሽ አላለም ስራ ላይ ዘና ብሎ ሚሰራ፣ ተጨንቆ ተጠቦ ነው ስራ የሚሰራው። ጭንጆሪ ፍሬ ማሳሽ እያማረኝ ሾሃርህ በቅለሽ መውጫው አስቸገረ ሶስትና አራት ሙያተኞች እውቀትን የተሸከመ ነበረ። ሙዚቃ ይጽፋል፣ ዜማ ያወጣል፣ አሬንጅ ያረጋል፣ ኃላፊ ሁኖ ያሰራል። ሁሉንም ሆኖ ነው የሚያሰራው። በሙዚቃ ዓለም ውስጥ እንደዚህ ሁኖ መስራት አንድ ሙያተኛ ከፍተኛ ደረጃ ነው የደረሰ መሆን አለበት። ጋሽ መርዓዊ በጣም የእውነት ባለሙያ፣ በሀገራቸው እና በሙዚቃ ጉዳይ ላይ ምንም ድርድር የማያውቁ የጻፏቸውን ድርሰቶች ማየት ይችላል። ለኢትዮጵያ ያላቸው ነገር በጣም የሚገርም ነው። ለሙዚቃ ያላቸው ክብር ደግሞ በጣም የተለየ ነገር ነው። ለስራው የሀገሩ ፍቅር ደግሞ በቃ ምን ልበልሽ፣ በሽተኛ ነው ለኢትዮጵያ። የኢትዮጵያ ነገር ለሱ ቁስል ነው፣ የሚያቃጥል ቁስል፣ የሚለበል ቁስል። ለሱ ሙዚቀኛ ብቻ አይደለም ጋሽ መርዓዊ። አገር መውደድ ካልተማሩ ደግሞ አገርን ማፍቀር መውደድ እንደሌለ ሆኖ ይነግራቸዋል። የተማረ ሰው ግን አገሩን ያፈቅራል፣ ህዝቡን ያፈቅራል፣ ማህበራዊ ኑሮ ይችላል እያለ ጠጋ ብሎ የሚመክር ሰው ነው። አወኩሽ አላወኩሽ የሚል ነገር የለም። የአምባሰል ንጉስ የክላርኔት ንጉስ እየተባሉ የሚጠሩት ጋሽ መርዓዊ የሎሬት ጸጋዬ ገብረ መድኅንን ጨምሮ ለበርካታ ቲያትሮች ማጀቢያ የሚሆኑ አብዮታዊ መዝሙሮችን ደርሰዋል። ምንሊክ ወስናቸው፣ መልካሙ ተበጀ ጠለላ ከበደና ፍቅርተ ደሳለኝን ጨምሮ ለበርካቶች ግጥምና ዜማን ደርሰዋል። የእንጆሪ ፍሬ፣ ትዝታ ያረጅም፣ ስኳር ስኳር፣ አፈራት ትንፈጊኝ፣ ጥቁሯ ጽጌረዳ፣ ብዕር ብዕርና ልማት ልማት ከብዙዎቹ ጥቂቶቹ ናቸው። ጋሽ መርዓዊ ሴት ተዋንያን እንደ ልብ ባልነበሩበት በዛ ዘመንም እንስት ሆነው የትወና ብቃታቸውን አሳይተዋል። በስራቸው የነበራቸው ብቃትና መልካም ስብዕናም ከአርመናዊው ነርሲስ ናልባንዲያን ህልፈት በኋላ የሙዚቃ ክፍሉን ለሰላሳ ዓመታት በብቃት መርቷል። ይህ ሲሆን ታዲያ የበላይ አለቃቸውን እንደ አባት፣ የታችኛው ሰራተኛን እንደ ልጅ ማቅረብና መውደድን ለእርሳቸው ከባድ አልነበረም። ዝቅ ብለው ከፍ ያሉ፣ በስራዎቻቸውም በምግባራቸውም አንቱ የተባሉ ባለሙያም ነበሩ። ሰውን የሚወድ ለሰው የሚሞት የሰው ነገር የሚያስጨንቀው እኔ አላየሁም። በእውነት እንዳው ብሔራዊ ቲያትር እሱን የማያውቅ ከትንሽ እስከ ትልቅ ምንም ሰው የለም። የእሱን ውስጡን የሚያውቅ ማለት ነው። እኔ እንግዲህ ሰላሳ አምስት ዓመት አንድ ክፍል ውስጥ አለቃዬ እሱ ነው። መጀመሪያ ነርስስ ናልባንዲያን ነበሩ። ከዛ በኋላ እሱ ነው አለቃዬ። አለቃዬ ነው፣ ጓደኛዬ ነው፣ ሚስጢረኛዬ ነው፣ ሁሉ ነገር ነው በቃ። አንድ ጊዜ ምን አደረገ፣ ልጁ ቸግሮት የመድረክ ልብሱን አስይዞ ገንዘብ ተበደረ። ከዛ መድረክ ፕሮግራም አለው አሽመራዊ ተዘጋጅተዋል አስጠንቷል መድረክ ልንወጣ ነው። ሲጠይቀው እንደዚህ እንደ ፕሮግራም ሲል እኔ እኮ ልብስ የለኝም አለ ለ የተስፋ የተስፋ ልብስ ምን አደረገው ሲለው፣ በቃ ቸገረኝ አስይዤ ተበደርኩበት አለ። አለቃው ነው እንግዲህ ምንም አላለውም። እሱም ብር የለውም፣ ብዙ ነው ብሩ የተያዘው። ሄደና ከመስሪያ ቤት ተበድሮ አበድሩኝ ብሎ ተበድሮ አያውቅም አበድሩኝ ብሎ ሰጠው። ሄዶ ልብሱን አስለቀቀና መጣ፣ መድረክ ላይ መጣ፣ ስራውን ሰራ። ለሰው አዛኝ ነው፣ ሰውን ያፈቅራል። ኢቨን ስራ ባልደረቦቹን እሱ ኃላፊ ሆኖ በዚህ ሰዓት ስራ ልምምድ አለን ብሎ ማለት ሲችል ያልተገኘው መጠየቅ ሲችል በየሻይ ቤት ሳይቀር እየሄደ አሁን ልምምዳችን ሰዓት ነውና እድነ ያለ እየጠራ እያመጣ በወንድምነት ያደርግ ነበር። ከሰዎች ሁሉ ይለያል። ለሰው የቆመ ሰው፣ ለሰው የኖረ ሰው ነው። ትንሽ ነው ትልቅ ነው አይልም። ከሌ ቆንጆ ነው፣ ከሌ አስቀያሚ ነው፣ ከሌ ድሃ ነው፣ ከሌ ሀብታም የሚባል ቋንቋ አያውቅም እሱ። ሁሉም ለሱ አንድ ነው። አንድ ጊዜ ምን አደረገ፣ ለደሞዝ ጭማሪ ይፈልጉታል እና ተሰብስበዋል፣ ባለስልጣኖች ደሞዝ ጭማሪ ሊነግሩት እና ያው ሊያስረዱት እንዲህ እንዲህ ደክመሃል እና እንግዲህ እቺን ነገር ጨምረናል ሊሉ ቢሮ ይጠራልና፣ ይሄዳል። ይገባና ከመቀመጡ በፊት አንድ ነገር ልንገራችሁ፣ ደሞዝ ምት ጨምሩልኝ ከሆነ ምንም አይነት ብር ይሁን ከጓደኞቼ የተለየ እንዳታደርጉልኝ ለእኔ ከጨመራችሁ ለወንድሞቼም ለጓደኞቼም ትጨምራላችሁ ይሄ ካልሆነ አልፈልግም ብሎ ወጣ ይሄን የሚል አለ እኔ አላየሁም እንዲህ አይነት ሰው ጋሽመራዊ ቤራዊ ቲያትር ነው ለእኔ ሳስበው መድረክ ነው ለእኔ ሳስበው ሙያዬ ነው ለእኔ ጋሽመራዊ ለእኔ ልብሴ ነው ቀሚሴ ነው ጌጤ ነው ሞራሌ ነው እኔ ሰው እንደሆን ወይም ለዛሬ ማንነቴ መርዓዊ ስጦት አለበት። በዓለም የሚከሰቱ ድንቅ ነገሮች ለምን ሀገሬ ላይ አይሆኑም ብለው ደግሞ ይደነቃሉ። ለምሳሌ ለዚህም ጥሩ ምሳሌ የሆነው አባባይ የተጫወቱት ጨረቃ የዩሪ ጋጋሪን ጨረቃ ላይ ማረፍን ዜና ቁጭ ብለው ይሰማሉ ጋሽ መርዓዊ እና ያንን ሕፃናቶች የተመኙት የጨረቃ ትኩስ ዳቦ እውነት ሆኖ ሊታደግ ነው እንዲመገብ ዓለም ተግቦ አትኩሪብን አንቺ ዓለም ሆይ ያልኩሽ ቃሌ ይሄው ደረሰ፣ ሰው በስራ በጥበቡ በእውቀቱ ገሰገሰ እያለ ሄድና ብልሆቹ የሰው ልጆች መጥቀው ሄዱ ተራቀቁ፣ ጨረቃ ላይ ቁጭ ብለው በምድሮቹ ሊሳለቁ በእስካሁኑ ግስጋሴ በጥበባት ድንቅ እርምጃ ይቺ ጠባብ ቁልቢት ዓለም ለሰው ልጆች ክላርኔትን የእጃቸው መዳፍ ያህል ጠንቅቀው የሚያውቁት ጋሽ መርዓዊ አምባሰል፣ ትዝታና አንቺ ሆዬን ኩልል ባለ ድምፅ ሲጫወቱ የብዙዎቹን ስሜት ይነካሉ። አምባሰል ግን በእርሳቸው ልዩ ነው። ትዝታና አምባሰል እንግዲህ በጣም ቀደምት ነው። ፈረንጆችም እንትን የሚል የሚጓጉለት ቅኝት ነው። በዚህ አምባሰልን ሁል ጊዜ ስንሰማ እኔ አሁን ስሰማ ጋሽመራዊን አስታውሳለሁ ቀዳማዊ ኃይለ ሥላሴ ቲያትርን አስታውሳለሁ። ከዛ ደግሞ ዓለም አቀፍ ታዋቂነት የኢትዮጵያ ሙዚቃ ያገኘበትን ዘመን ደግሞ አስታውሳለሁ። ጋሽመራዊን ስናነሳ ይህ አምባሰል ናት ስታል መነጠን አንችልም። አሁንም ቢሆን በቃ ክላርኔትን በደንብ አድርገው የሚጫወቱ ባለሙያ ነበሩ። አምባሰልና ትዝታን በጣም ግሩም አድርገው የሚጫወቱ ባለሙያ ነበሩ። ምንም ይሄ ሁለቱንም ነጣጥለሽ ማየት አትችል። ኦፍኮርስ ለብዙ ዘፋኞች ለነ ሚኒልክ ወስናቸው፣ ለሌሎቹም ለነ ጌጡ አየለ በጥንት ለነበሩት ብዙ ብዙ አሪፍ አሪፍ ድርሰቶችን ሰጥተዋል። በጣም ጥሩ ጥሩ ድርሰት ያላቸው ናቸው። ጋሽ መራ አምባሰል ሲጫወተው ክላርኔት ጥሩ አድርጎ ይጫወተዋል። መሳሪያውን ባህሪውን አውቀዋለሁ። ትንሽ ጥረት ይፈልጋል እና ያን አሸንፎ ጥሩ አድርጎ ይጫወተው ነበርና አምባሰልን ጠኬ እወድለታለሁ። ሌሎቹ ግን በሚያቀርባቸው የግጥሞች ባህርያት፣ በሚያገርባቸው የሙዚቃ ቅንብሮች ሁሉንም ነገር ደስ የሚሉና የማደንቃቸው ነበሩ አምባሰልና ትዝታ ለኢትዮጵያ ሙዚቃ በዘፈን ደረጃ እንኳን ብናየው ሁሉ ሙዚቀኛ ሁሉ ማዓት ዘፋኝ ተጫውቶታል። በጥሩ በጥሩ ጥሩ ጥሩ አርጎ ግን ጋሽ መርዓዊን ከትዝታ ከአምባሰል ነጥሎ ማየት አይቻልም። ጋሽ መርዓዊ ሙያ በኛ ጊዜ ቀረ ብለው የማይኩራሩ ትውልድ ላይ ያዩትን የተስፋ ጭላንጭል ተከትለው የሚያበረቱ መኖራቸው ለበጎ የሆነላቸው የበርካቶች የሙያ አባትም ጭምር ናቸው። ለሀገር ተስፋ የሚያደርጉት ወጣቱ መጣው የማበረታታት ፍላጎታቸው ይገርመኛል። አንዴ ሳሙኤል ይርጋ ምናልባት ሰሎሞን ትመስለኛለ፣ ኢንተርቪው እያደረጋቸው አርሂቡ የሚባል ፕሮግራም ላይ ከሽምራዊ አበባ ገዝተው ቀጥታ ላይፍ ስቱዲዮ ውስጥ ነው ገብተው ሳሙኤል ያበረታቱት። ሌላ ጊዜ ከሚያደርጉት ውጭ ብዕራቸውን ያነሱን እንደሆነ ደግሞ ጉልበቱ ዘመናትን ይሻገራል። ከልብ የሚደርሱ ትላልቅ ሀሳቦችን የተሸከሙ ስራዎችን መከተብም ይችሉበታል። የዓለም ሚስጥር ገላጭ ብዕር ብዕር የጥበባት ወት የጥፋት መቃብር ምድል አግኝቼ። የዛሬ 30 ዓመት አካባቢ ጋሽ መርዓዊ ወደ አሜሪካን ሀገር ለሕክምናም ለእረፍት መጡ። ከዛ አንድ ላይ ነበርን። አንድ ኢንስትሩመንታል የሚቀረጽ ነበር፣ የጥላሁን ገሰሰ ሙዚቃ የሚቀረጽ ነበረ። እሱን አብረን ተጫወትን። የጥላሁን ገሰሰ ሙዚቃ ላይ በተለይ አንድ በጣም ጥሩ የሆነ አምሳሉ የሚባል የጥላሁን ገሰሰ ሙዚቃን እሳቸው እዛ ላይ ጥሩ አድርገው፣ ከብዙ በጥቂቱ ነው የምነግርሽ፣ እዛ ላይ ተጫወቱ። ከዛ ኋላ ደግሞ ኢንስትሩመንታል ስንቀርጽ እኔ ምድለኛ ነኝና አምባሰልና ትዝታ እንዲቀረጽ ሀሳብ መጣ። በደስታ እሳቸውም ደስ ብሏቸው ያን ነገር ሪከርድ ለማድረግ በቃል ይሄ ኢንስትሩመንታል አልበም ላይም አምባስና ትዝታን ከሳቸው ጋር ተጫወትኩኝ ተቀረጸ በግሩም ሁኔታ። ይኸውም ድረስም እንግዲህ ከትውልድ ወደ ትውልድ ቀድሞ ቀዳማዊ ኃይለ ሥላሴ ነበር። አሁን ደግሞ በእኛ አመካኝነት ይኸው እስካሁን ድረስ በጥሩ ሁኔታ እየተሰማና እየተወደደ ያለ ነው እና ጋሽመራ ያንን እድል ስለሰጡኝ በጣም አመሰግናችኋለሁ። በምድራዊ ህይወታቸው ሶስት ወንድና ሁለት ሴት ልጆችን ስድስት የልጅ ልጆችን አፍርተዋል። የአንድ ልጅ ቅድማያትም ሆነዋል። ጋሽ መርዓዊ ባደረባቸው ህመም ምክንያት በ89 ዓመታቸው ብል የማይበላው ምግባራቸውና ስራዎቻቸውን ትተው በስጋ ተለዩ። ነገ መርዓዊ ያለ የእሱ ሙዚቃ፣ የእሱ ግጥም፣ የእሱ ዘፈን እሱ ዳይሬክት ያደረጋቸው ጋሽመራዊ አልሞተም ይኖራል። ዘላል በስጋት ቸዋለሁ በሙያው ግን አብሮኛ ያለመችው ጋሽመራዊ ለሌሎች መኖርን ኖረው ያሳዩ የፍቅር ተምሳሌት፣ በርካቶች ልቦና ላይ የታተሙ ትዝታ